ይህ በክርስትና እምነት ተከታዮች ዘንድ ከልዩም ልዩ ከቅዱስም ቅዱስ ተብሎ የሚለይ ስፍራ ነው። ጎለጎታ ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀበረበት በኋላም ሞትን ድል አድርጎ የተነሳበት የትንሣኤው ብሥራት የተሰማበት። ጎለጎታ በየዓመቱ ብዙ ሚሊዮን የሚሆኑ የክርስትና እምነት ተከታዮች ወደ ኢየሩሳሌም በመጓዝ ይህንን ልዩ ቦታ ለማየት ይጓጓሉ፣ ይመኛሉ ነው። አሁን ያለሁት እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከመስቀል የወረደበት እና የተገነዘበት ቦታ ነው። ይኸውላችሁ ይህንን ቅዱስ ቦታ ለማየት እና በዚህ ቅዱስ ቦታ ለመባረክ ብዙዎች የሚመጡት ብዙዎች ይሳለሙታል። ይህንን ቦታ ማየት መባረክ፣ መቀደስ ነው። ይሄ ቦታ እንግዲህ እስከዛሬ ከምጎበኘናቸው ማንኛውም አይነት የትኛውም ዓለም ላይ ከሚገኙ ቅዱስ ቦታዎች ፈጽሞ የተለየ ቦታ ነው። ምክንያቱም ታሪክ ተገለበጠ ያልሆነው ወይም የማይሆነው ከዚያ ቀድሞም ከዚያ በፊትም በታሪክም ማንም አድርጎትም ከውኖትም በማያውቀው መልኩም ጌታችን መድኃኒታችን ኢየሱስ ክርስቶስ አርብ በመስቀሉ ላይ ተሰቀለ፣ ሞተ። በሦስተኛውም ቀን ግን ከሙታን ተለይቶ ተነሳ። ሞትን ድል አደረገው። አይቻልም የተባለው ሆነ። ታምራት ሲከወኑ፣ ዓለም በአይኑ ተመለከተ። መላእክት ዘመሩ፣ ትንሣኤውን አበሰሩ። ሐዋርያት ተደመሙ፣ ብዙ ድንቅ ታምራትም ተከወኑ። ድንጋዩ ከመቃብሩ ላይ ተንከባሉ አገኙት። ወደ ውስጥም ሲመለከቱ የጌታ ኢየሱስን አካል አላገኙትም። ሕያውን ከሙታን መካከል ለምን ትፈልጋላችሁ? በዚህ የለም፣ ተነስተዋል። በገሊላ ሳለ የሰው ልጅ አልፎ በአጢአተኞች ዘንድ ይሰጣል ይሰቀላልም፣ በሦስተኛውም ቀን ከሞት ይነሳል ብሎ የነገራችሁን አስታውሱ። የውላችሁ ድንጋዩ ተንተባለው አገኘ ነው። ወደ ውስጥ ስንገባ የጌታን አካል አጣ ነው